ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ለቻናል ደግሞ አዲስ ለሆናችሁ እኔ ዶክተር አብርሃም ካሳሁን እባላለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬው ቆይታችን እንግዲህ ስለ ስትሮክ በሽታ የምንመለከት ይሆናል። እስከ ፍጻሜ ድረስ አብራችሁን ቆዩ። ስለ ስትሮክ እንግዲህ ስናነሳ የስትሮክ ምንነትን፣ ምን አይነት አጋላጭ ምክንያቶች እንዳሉት፣ ምልክቶች ምን ይመስላሉ፣ እንዲሁም ደግሞ ምን አይነት ጉዳቶችን ዘላቂ የሆኑ ጉዳቶችን ያስከትላል እንደገና ምን ምርመራዎችን እንደምናደርግ የህክምና ሁኔታ እንዴት እንደሆነ እንደገናም ደግሞ መከላከያ መንገዶቹ ምን ይመስላሉ የሚለውን እንመለከታለን። ከምንነቱ ስንጀምር እንግዲህ ስትሮክ የምንለው እንግዲህ ወደ አንጎላችን የሚሄደው የደም ፍሰት በሚቋረጥበት ጊዜ የሚከሰት የሁኔታ ነው በሽታ ነው። ይህንን እንግዲህ በሁለት እንከፍለዋለን፣ እስኬሚክ ስትሮክ እና ሄሞሮጂክ ስትሮክ ብለ ነው። እስኬሚክ ስትሮክ የምንለው እንግዲህ ወደ አንጎሎቻችን የሚወስዱት እነዚህ ትናንሽ የደም ቧንቧዎች እነሱ በሚዘጉበት ጊዜ የሚከሰት ነው። ይህ እንግዲህ በሚዘጋበት ጊዜ ወደ አንጎሎቻችን ክፍሎች የሚሄዱት እነዚህ ደም እንደገና በደሞች ውስጥ ደግሞ እነዚህ ኦክሲጅን እና አልሚ የሆኑ ንጥረ ነገሮች ወይም ኒውትሪሽኖች አይደርሰውም። በዚህም የተነሳ እንግዲህ በአግባቡ አንጎል ስራውን እንዳይሰራ ሊያደርግ ይችላል ማለት ነው። ሌላኛው የስትሮክ አይነት እንግዲህ ሄሞራጂክ ስትሮክ የምንለው ነው። ይህም እንግዲህ እነዚህ ትናንሽ በአንጎሎቻችን ውስጥ የሚገኙት እነዚህ የደም እንትኖች ስሮች በሚፈነዱበት ጊዜና ደም ወደ አንጎል ወደ ብሬን በሚፈስበት ጊዜ የሚከሰት የስትሮክ አይነት ነው። ደም በሚፈስበት ጊዜ እንግዲህ ደም በስትክክል ለአንጎሎቻችን ክፍል እየደረሰ አይደለም። በዛም የተነሳ ስትሮክ ይከሰታል እና የተለያዩ ምልክቶችን ያስከትላል። አንጎላችንን ወይም ብሬናችንን በስትክክል እንዳይሰራ በማድረግ ማለት ነው። በምስል እንግዲህ ስንመለከተው እዚህ ምስል ላይ እንደምታዩት እነዚህ ትናንሽ የሆኑ የደም ቧንቧዎች በሚዘጉበት ጊዜ የሚከሰት የስትሮክ አይነቱን እነዚህ ስኬሚክ ስትሮክ እንለዋለን። ደም አይደርስም። ከዛ እነዚህ የአንጎሎቻችን ክፍሎች ስራቸውን እንዳይሰሩ ያደርጋል። እዚህ ምስል ላይ ደግሞ የምታዩት እንግዲህ የትናንሽ እነዚህ የደም ቧንቧዎች በሚፈነዱበት ጊዜ በተለያየ ምክንያት ሊሆን ይችላል። ብዙ ጊዜ እንግዲህ በደም በከፍተኛ በሆነ የደም ግፊት ምክንያት ነው ይሄ የሚከሰተው በዚያ ጊዜ እንግዲህ እነዚህ በሚፈነዱበት ጊዜ ደም ወደ ጭንቅላቶቻችን ይፈሳል። ይህ በመፍሰስ እንግዲህ በጭንቅላቶቻችን ውስጥ ያለውን የደም ግፊት አሚን የግፊት ይጨምረዋል። ይህም እንግዲህ ኢንትራክራኒያል ፕሬሽሩን ይጨምራል። በዛም የተነሳ አይምሮአችን ላይ ጭንቅንቅ ያመጣል። በዚህ የተነሳ ስራውን በስትክክል እንዳይሰራ ያደርጋል ማለት ነው። ሌላው ደግሞ ምን አይነት አጋላጭ ምክንያቶች አሉት የሚለው ነው። በአብዛኛው ጊዜ እድሜያቸው የገፋ ከአርባ ዓመት በላይ የሆኑ ሰዎች ለስትሮክ የመያዝ እድላቸው ከፍ እያለ ይመጣል ማለት ነው። ሌሎች ደግሞ የልብ ህመም ያላቸው ለምሳሌ እነዚህ አትሪያል ፊብሪሌሽን ያላቸው ሰዎች ማለት ነው። ደም በተረጋጋ መጠን በተረጋጋ ሁኔታ ልብ ምት የማይመታ ከሆነ እና የሚርገበገብ ከሆነ በውስጡ እነዚህ ክሎት የምንላቸው ወይም እነዚህ ኢምቦሊክ የምንላቸውን ወይም እነዚህ ትሮምበስ ነገሮችን ፎርም ያደርጋል የረጋ ጠጠር ያለ የደም አይነት ማለት ነው። እነዚህ እንግዲህ በትናንሽ የቱቦ የደም ቱቦ ወይም የደም ስሮች ውስጥ በሚያልፉበት ጊዜ ይዘጉታል። በዛም የተነሳ እንግዲህ የኢስኬሚክ ታይፕ ኦፍ የስትሮክ አይነትን ሊያመጡ ይችላሉ ማለት ነው። ሌላኛው ከፍተኛ የደም ግፊት ነው። ይሄ ከፍተኛ የደም ግፊት ሁለቱንም የኢስኬሚክ ስትሮክንም የሄሞሮጂክ ስትሮክንም

ደም በስትክክል ወደ አእምሮ ክፍላችን እንዳይሄድ ሊያደርግ ይችላል። በሌላኛው ደግሞ ደም እንግዲህ እንዲፈስ ሊያደርግ ይችላል ጭንቅላቶቻችን ውስጥ ማለት ነው። ሌላኛው ማጨስ ነው። ማጨስ ሲጋራ፣ ስሞኪንግ ለደም ለከፍተኛ የደም ግፊት ሊያጋለጠን ይችላል። የደም ቧንቧ ቱቦዎች እንዲ እንትን ሊጎዳ ይችላል። በዚህም የተነሳ የስትሮክን ሊያመጣ ይችላል ማለት ነው ማጨስ። ሌላኛው የስኳር በሽታ ነው። እንደዚሁ እንደ ከፍተኛ የደም ግፊት ደግሞ የስኳር በሽታም ለስትሮክ የመጋለጥ እድላችንን በጣም ከፍተኛ ያደርጋል ማለት ነው። የደም ስሮችንም እንዲጎዱ ሊያደርግ ይችላል። እነዚህ የጨመረ ሃይፐርግላይሴሚክ ስቴት ማለት ነው። ከፍተኛ የደም ኮሌስትሮልም እንደዚሁ አቴሮስክሌሮሲስ እንዲፈጠር በማድረግ አንደኛው ምክንያት እነዚህ የደም ቧንቧዎች እንዲጠቡና እንዲደፈኑ እንዲ እንዲ ያደርጋል ማለት ነው። በዛም የተነሳ ስትሮክን ሊያስመጣ ይችላል። አደንዛዥ እጽ የሚጠቀሙ ለምሳሌ እነዚህ እንደ ኮኬን ያሉ እጾችን የሚጠቀሙ ሰዎችም ለ ለስፔሻሊ በያንግ ጀነሬሽኖች ውስጥ ወይም እድሜያቸው በጣም እድሜያቸው ትንሽ ወጣት በ በወጣትነት እድሜ ክልል ውስጥ ያሉ ሰዎች ናቸው ብዙ ጊዜ የሚጠቀሙት። እነዚህ ኮኬንን የሚጠቀሙ ሰዎች ለ ለስትሮክ በሽታ የሚጋለጥ እድላቸው በጣም ከፍተኛ ነው ማለት ነው። በእርግዝናና በድህረ ወሊድ ጊዜ ማለት ነው። በእርግዝና ጊዜ ኤስትሮጅን ሆርሞኖች እና ሌሎች ተመሳሳይ ሆርሞኖች በሚጨምሩበት ጊዜ የደም መርጋት እንትን ቻንስን በጣም ከፍ ያደርጋሉ። በዚህም የተነሳ እንግዲህ ከደም መርጋት ጋር የተያያዘ እነዚህ ኢስኬሚክ እንዲከሰቱ ደም በሚረጋበት ጊዜ ወደ ትናንሽ ቱቦዎች ውስጥ በመድፈን ወደ እንትን እንዳይሄድ ወደ አንጎላችን እንዳይሄድ ሊያደርግ ይችላል ማለት ነው። ሌላኛው ደግሞ እነዚህ እንቅስቃሴ አልባ የሆኑ የአኗኗር ዘይቤዎች እነዚህ ቁጭ ብሎ ብዙ ጊዜ ማሳለፍ አንደኛው ብዙ ጊዜ ቁጭ ብሎ ማሳለፍ ለዲቪቲ የተጋለጠን እንድንሆን ያደርገናል። ያም እንግዲህ በእግሮቻችን ውስጥ የደም መርጋት እንዲከሰት ሊያደርግ ይችላል ማለት ነው። ሌላኛው ደግሞ የአካል ብቃት እንቅስቃሴ እንቅስቃሴ አለማድረግ ነው። የአካል ብቃት እንቅስቃሴ አለማድረግ ከከፍተኛ የውፍረት መጨመር ጋር የተገናኘ ነው። ይህም እንግዲህ ከከፍተኛ የደም ግፊት ጋር የኮሌስትሮል መጠን እንዲጨምር እና እንዲሁም ደግሞ ለስኳር በሽታ የማጋለጥ እድላችንን ሊጨምር ስለሚችል በዛ የተነሳም የስትሮክ የመከሰት እድሉን በጣም ከፍተኛ ሊያደርግ ይችላል ማለት ነው። ሌላኛው እንግዲህ በቤተሰብ ውስጥ የልብ ህመም ያለባቸው ሰዎች ወይም የደም ቧንቧ በሽታ ታሪክ ያለባቸው ሰዎች ሰዎች በጄኔቲክ ወይም በዘር ሐረግ የሚተላለፍ ከሆነ የስትሮክ የመያዝ እድላቸውን ከፍ ሊያደርግ ይችላል ማለት ነው። ሌላኛው ደግሞ ለተለያዩ ምክንያቶች የደም ማቅጠኛ መድኃኒቶችን የሚጠቀሙ ከሆነ እንደዚህ እንደ ዋርፋሪን አይነት ማለት ነው፣ በቀላሉ ደም በአንጎል ውስጥ እንዲደማ የማድረግ ቻንስ ስለሚኖር ይህን ዋርፋሪን የሚጠቀሙ ሰዎች ለስትሮክ መጋለጥ እድላቸው ከፍተኛ ይሆናል ማለት ነው። እነዚህ እነዚህ ያሉ ምክንያቶች እንግዲህ ለስትሮክ ሊያጋልጡን ይችላሉ ማለት ነው። ሌላኛው ደግሞ ምን አይነት ምልክቶች አሉት ነው። ብዙ ጊዜ የሚታዩ ምልክቶች ወይም እንደዚህ ቀላል የሚባሉ አይደሉም እነዚህ፣ የመደንዘዝ ስሜት ማለት በትክክል እጆቻቸው በትክክል ስሜት አይሰማ ማለት ድንዝዝ ማለት። እንደገና ደግሞ የሰውነት ክፍሎቻቸው ብዙ ጊዜ በአንድ በኩል ነው፣ እጆቻቸውን ማንቀሳቀስ አለመቻል ወይም እግር ማንቀሳቀስ አለመቻል ዊክነስ ሊሰማቸው ይችላል ማለት ነው። ሌላኛው የመናገር ችሎታቸው ሊቀንስ ይችላል ይችላል ያ ማለት እንግዲህ በትክክል ማውራት ላይችሉ ይችላሉ። እነሱ እንደውም ሴንስ የሚሰጥ ነገር እያወራን ነው ቢሉም እንኳን ለሚሰማቸው ሰዎች ግን በትክክል እያወሩ እንዳልሆነ እንደገናም ደግሞ የሚያወሩት ነገር ሴንስ የማይሰጥ ነገር ሆኖ ሊሰማቸው ይችላል ማለት ነው። ሌላኛው ደግሞ የእይታ ችግር ነው። እነዚህ ብዥ የማለት አይኖቻቸው በጣም ብዥታና የሆነ ድርብ ቪዥን ወይም ደብል ቪዥን የምንለውን እይታ ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ እነዚህ ከባድ ሆነ ራስ ምታት ሊሰማቸው ይችላል። አንዳንድ ሰዎች ደግሞ በጣም በኮማ ኮማ ሆነው ሊመጡብን ይችላሉ። ኮማ ውስጥ ወይም አን ሪስፖንሲቭ ሆነው ወይም ምንም ብትቀሰቅሷቸው የማይቀሰቀሱ ሆነው ሊመጡ ይችላሉ። ብዙ ጊዜ ሆስፒታል ውስጥ ማለት ነው። ሌላኛው የመራመድ ችግር ሊሆን ይችላል። ያ መንገዴስ የሰውነቶቻቸው ክፍሎች በጣም ዊክነስ ስለሚኖራቸው ወይም ስለሚደነዝዙ ወይም አንዳንድ ክፍሎቻቸው አልሰራ ስለሚል እግሮቻቸው የመራመድ ችግር ሊከሰት ይችላል። የማዞር ስሜት እንደገና ሚዛንን ማጣትና መንገዳገር ሊከሰት ይችላል። አንዳንዴ ደግሞ የማቅለሽለሽ እና የማስታወክ ስሜት ሁላ አብሮት አብሮ ሊቀጥ ሊከሰት ወይም ሊመጣ ይችላል ማለት ነው። እንግዲህስ በቀላሉ አንድ ሰው ስትሮክ እንዳለው ለማወቅ ማለት አኪዩትሊ ሲከሰት ስትሮክ አለ ወይም የስትሮክ በሽታ ተከስቷል ለማወቅ የሚረዳ አንድ ቴክኒክ አለ። ይህንንም ፋስት ቴክኒክ እንለዋለን። ይህ ፋስት ቴክኒክ እንግዲህ ኤፍ የሚባለው ለፌስ ነው ለፊት ማለት ነው። የግለሰቡ ፊት በአንድ ጎን እንደዚህ ዝቅ ብሎ የሚታይ ከሆነ ማለት ሳቁን ላቸለን ለመሳቅ ሲሞክሩ በአንድ ጎን ብቻ የሚንቀሳቀስላቸው ከሆነና በአንድ ጎን ምንም መንቀሳቀስ የማይችል ከሆነ ይህንን እንግዲህ የፌሱን እንትን ብሏል ማለት ስትሮክ ሊኖር ይችላል ማለት ነው። ሌላኛው ደግሞ ክንድ ነው፣ ወይም ኤ አርም የምንለው ማለት ነው። ያም እንግዲህ እስክ ግለሰቡ ሁለቱም እጆችም አንሱ እንላቸዋለን ወይም አንቀሳቅሱ እንላቸዋለን። በስትክክል ማንቀሳቀስ የማይችሉ ከሆነ በአንዱ በኩል የመደንዘዝ እና አለመስራት፣ እጁ አለመንቀሳቀስ ካለ ይህም የስትሮክ ምልክት ሊሆን ይችላል። ሌላኛው ደግሞ ስፒቾቻቸው ናቸው ወይም ንግግሮቻቸው። ጀስት መናገር አለመቻል ሊሆን ይችላል። ዝም ሊሉ ይችላሉ። ወይም ሲናገሩ ስለርድ የሆነ ቪዥን ስለርድ የሆነ ስፒች ነው የሚኖራቸው። ይሄ በትክክል የማይሰማ እንትን ነው የሚኖራቸው ማለት ነው። ስፒች ነው የሚኖራቸው ወይም ድምፅ ነው የሚያወጡት ማለት ነው። ሌላኛው ደግሞ ከጊዜ ጋር የተገናኘ ማለት ነው። እነዚህ ምልክቶች መካከል እንግዲህ አንዳንዳቸው ካስተዋሉ በአምቡላንስ ቶሎ ብሎ ወደ ሆስፒታል መውሰድ ያስፈልጋል ማለት ነው። ታይም የምትለው አንግሬዝ ቶሎ፣ እነዚህ ምልክቶችን ከላይ ያሉትን ካዩ በፍጥነት ወደ ሆስፒታል መውሰድ ያስፈልጋል። ቶሎ ብሎ የስትሮክ አይነቱን ቶሎ ብሎ ዲተርማይን በማድረግ ቶሎ ብሎ ማኔጅ እንዲደረጉ ወይም መፍትሄ እንዲሰጣቸው ማለት ነው። ሌላኛው ምን አይነት ጉዳቶችን ያደርሳል? ስትሮክ የምንለው በጣም ከፍተኛ የሆነ በሰውነት ላይ ጉዳት የሚያደርስ የበሽታ አይነት ነው። ይህም እንግዲህ የመናገር ችግርን ሊያመጣ ይችላል። ወደፊት መናገር እንዳይችሉም ሊያደርግ ይችላል። በክንዶቻቸውና በእግሮቻቸው ድክመት ሊኖር ይችላል። ዊክነስ ሊያስከትል ይችላል። በዚህም የተነሳ እጆቻቸውንና እግሮቻቸውን ማንቀሳቀስ እንዳይችሉ ሊያደርግ ይችላል። ሌላኛው ደግሞ የስሜት መቀነስ በእጆቻቸው፣ በእግሮቻቸው በሚነኩበት ጊዜ ስሜት ላይሰማቸው ይችላል ማለት ነው። ሌላኛው እንግዲህ መብላትም እንዳይችሉ ሊያደርግ ይችላል። ፓራላይዝ ሊያደርጋቸው ይችላል። የመዋጥ ስሜትም መዋጥም ሊቸገሩ ይችላሉ ማለት ነው። ሌላኛው ደግሞ ሽንትና ሰገራን የመቆጣጠር ችግር ሁላ ሊያስከትል ይችላል ማለት ነው። ስለዚህ በጣም በቀላሉ መታየት የሌለበት በሽታ ነው። በቀጣይ እንግዲስ ምን አይነት ምርመራዎችን እናደርጋለን የምለውን ስናይ እንግዲህ የደም ግፊት ምርመራ እናደርግላቸዋለን። ቢካዝ ብዙ ጊዜ ከደም ግፊት ጋር የተያያዙ ናቸው ሁለቱንም አይነት የስትሮክ አይነት ሊያስከትል ስለሚችል የስኳር የደም ስኳር መጠናቸውን እንቀካለን። ሌላኛው ደግሞ የደም ምርመራ እናደርግላቸዋለን። ለምሳሌ የኩላሊት በሽታ ካለባቸው፣ የጉበት በሽታ ካለባቸው፣ የልብ በሽታ ካለባቸው እነዚሁም ተያይዘው ሊመጡ የሚችሉ በሽታዎች ሊሆኑ ስለሚችሉ እነሱ ምርመራ እናደርግላቸዋለን። ግን በዋነኛነት የስትሮክ አይነቱ የቱ ነው ለማለት ወይም የደም መርጋት ነው ወይም የደም መፍሰስ ነው የሚለውን ለማወቅ ሲቲ ስካን ወይም ኤምአርአይ የምንለው የአንጎል ምስልን እናዝላቸዋለን ማለት ነው። እነዚህ ሲቲስካን ስካን ላይ እንግዲህ እዚህ ምስል ላይ የምታዩት በመርጋት የሚከሰት ነው። እዚች ጠቆር ብላ የምትገኘው የምስል የምታሳየው የአንጎል በመርጋት ምክንያት የሚከሰት ከሆነ የሚያሳየው ምስል ነው ማለት ነው ውጤት ነው ማለት ነው ይቅርታ ሌላኛው ደግሞ እነዚህ ነጣ ብሎ የሚታይ ከሆነ ደግሞ በደም መፍሰስ ምክንያት የሚመጣ የስትሮክ አይነትን ሊያሳይ ይችላል ማለት ነው ሲቲ ስካኑ ላይ። ሌላኛው ኢሲጂ ልናይ እንችላለን። የልብ ምርመራ አይነት ነው የልብ ምት በትክክል ምቱ ምን አይነት ነው የሚለውን ለማየት እና የልብ ምርመራ ደግሞ በአልትራሳውንድ ልናይ እንችላለን ማለት ነው። ስለዚህ እነዚህን አይነት ምርመራዎችን በማካሄድ በማካሄድ ምን አይነት ስትሮክ ነው እንደገና ደግሞ ስትሮክን በትክክል ልንመረምር እንችላለን ማለት ነው። ምን አይነት ሕክምና ነው የምናካሂደው ስንል ብዙ ጊዜ ይሄ እንግዲህ በሐኪሞት ዲሳይድ የሚደረግ ነው፣ በስትሮክ አይነቱ ላይ ተመስርተው ማለት ነው። ስለዚህ የደም መርጋት ከሆነ እነዚህ ትሮምቦላይቲክ የሚባሉ የደም መርጋትን እነዚህ የረጋውን ደም የሚያፈራርሱ መድኃኒቶች ይሰጣሉ። እንደገና ቲፒ የሚባል ከአይነቶች መካከል ማለት ነው። እነዚህ ደግሞ ትሮምቤክቶሚ የምንላቸው አለ። በሰርጀሪ ወይም በአንዳንድ ፕሮሲጀሮች የረጋውን ደም ማስወገድ ወይም ማስወጣት እና ደም በስትክክል እንዲፈስ ማድረግ ሊሆን ይችላል። ሌላኛው ደግሞ እነዚህ አንቲፕላትሌቶች ሊሆን ይችላሉ። እነዚህ አስፕሪኖችን በመስጠት ድጋሚ አዲስ የደም እርጋት እንዳይከሰት እንዳይፈጠር ለማድረግ የሚሰጡ መድኃኒቶች ናቸው። ሌላ ደግሞ አንቲኳጉላንት እንደ ዋርፋሪን ያሉ በተለይም ደግሞ ለአትሪ አትሪያል ፊብሪሌሽን ለምንለው ማለት ነው። ያም እንግዲህ የልብ ምት በትክክል የማይመታ ከሆነና የሚርገበገብ አይነት የልብ ምት ካለ የደም መርጋት ሊከሰት ሊያስከትል ስለሚችል ብዙ ጊዜ የምንሰጣቸው መድኃኒት ዋርፋሪን ነው ማለት ነው። እነዚህ አይነት መድኃኒቶችንና እንደዚህ አይነት የሕክምና መፍትሄዎችን የሚያገኙበት ይሆናል። የደም መርጋት ካለ ማለት ነው። የደም መፍሰስ ካለ እንግዲህ ብዙ ጊዜ የሚሰጠው የቀዶ ጥገና ሊሆን ይችላል። ደም በጣም ፈሶ የአንጎል ላይ ጫና ሊያደርግ ይችላል። ያ ማለት እንግዲህ በአንጎል ውስጥ ያለውን የግፊት መጠን ሊጨምር ይችላል። በዚህም የተነሳ ሌሎች ኮምፕሊኬሽኖችን ከማስከተሉ በፊት ችግሮችን ከማስከተሉ በፊት የሪሊፍ ማድረግ ይህንን ትሬዥሩን መቀነስ ማለት ነው። ግፊቱን ለመቀነስ የሚደረግ የቀዶ ህክምና ሊሆን ይችላል፣ ወይም እንግዲህ እየፈሰሰ ያለውን ደም ለማስቆም የሚደረግ የቀዶ ጥገና ሊሆን ይችላል ማለት ነው። ሌሎች ደግሞ መድኃኒቶች፣ እነዚህ የደም ግፊትን እና ሌሎች ችግሮችን ለመቆጣጠር የሚሰጡ መድኃኒቶች ሊሆኑ ይችላሉ። ያ ማለት የደም ግፊት በጣም በሚጨምርበት ጊዜ የደም መፍሰስን ሊያስከትል ስለሚችል በተመጣጣኝ ሁኔታ በተመደበለት የደም ግፊት መጠን እንዲሆን ለማድረግ የደም ግፊት ቶች ሊሰጡ ይችላሉ ማለት ነው። ሌላኛው እንግዲህ የሪሃብሊቴሽን የሆኑ የማገገሚያ ህክምናዎች ናቸው። የሰውነት ወደ ድሮ እንዲመለስ ለማድረግ ወይም አትሊስት ራሳቸውን ችለው ራሳቸውን ችለው እንዲኖሩ ለማድረግ የሚደረግ ሪሀቢሊቴሽን የሚባል እንትን አለ ህክምና አለ። ለሁለቱም ለደም መፍሰስም በደም መርጋትም ምክንያት ለሚከሰት የስትሮክ አይነት የሚሰጡ ሪሀቢሊቴሽን ሪሀቢሊቴሽን የሆኑ ቴራፒዎች አሉ። ስለዚህ እንደነዚህ በማድረግ እንግዲህ ህክምና ማከም ይችላል ስትሮክን ማለት ነው። ሌላኛው ደግሞ እንዴት ነው የምንከላከል ስንል ብዙ ጊዜ እንግዲህ ታሞ ከመማቀቅ አስቀድሞ መጠንቀቅ ይሻላል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። እንዴት ነው የምንጠነቀቀው ስንል እንግዲህ የመከላከያ መንገዶች አሉ። ያም እንግዲህ በአግባቡ የተሰጦትን መድኃኒት በአግባቡ መውሰድ ነው። የደም ግፊት፣ የኮሌስትሮል፣ የስኳር በሽታ ካለቦት የተሰጦትን መድኃኒት በአግባቡ መጠቀም ነው። ብዙ ጊዜ የደም ግፊት ያለባቸው ሰዎች መድኃኒቶቻቸውን ያቋርጡና ስትሮክ ዴቨሎፕ አድርገው ይመጣሉ። ስትሮክ እንግዲህ እንትን ካሉ በኋላ ወደኋላ ወደ ኖርማል ህይወታቸው ለመመለስ በጣም ከፍተኛ ትግል የሚጠይቅ ነው የሚሆነው። ስለዚህ እንደዛ ደረጃ ላይ ከመድረስ ይልቅ የደም ግፊት መድኃኒት ከተሰጦት ሐኪሞትን ሳያማክሩ ማቋረጥ አይቻልም። የኮሌስትሮል መድኃኒትም ከተሰጦት እንደዚሁ ሐኪሞትን አማክረው ነው ማቋረጥም ከተቻለ የሚቋረጠው እንጂ በስትክክል መውሰድ ያስፈልግዎታል እንደታዘዘሎት ማለት ነው። የስኳር በሽታም ከሆነ እንደዚሁ በስትክክል መውሰድ አለቦት ማለት ነው። የሚያጨሱ ከሆነ ማጨስን ማቆም ነው። ሲጋራ አንዱ ምክንያት ስለሆነ ስትሮክን ሊያስከትል የሚችል አንዱ ምክንያት ስለሆነ ሲጋራ ማቆም፣ የመደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ። ውፍረት መጨመር እና ሴደንተሪ የሆነ ላይፍ ስታይል የስትሮክ ሁኔታ እንዲከሰት ስትሮክ እንዲከሰት ስለሚያደርግ መደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። ሌላኛው ደግሞ ቢያንስ ቢያንስ የአካል ብቃት እንቅስቃሴ እንግዲህ በቀን ለሰላሳ ደቂቃ በሳምንት ደግሞ ቢያንስ ቢያንስ ለአምስት ቀናት የሆኑ ብዙ ከባድም ላይሆን ይችላል። ኤክሰርሳይሶችን ማድረግ ያስፈልጋል ማለት ነው። ከመጠን በላይ የሆነ ውፍረት ካለውት እና ክብደትን መቀነስ ያስፈልጋል። የተመጣጠነ አሪፍ የሆነ ምግቦችን መውሰድ ያስፈልጋል። ዝቅተኛ ስብ በውስጣቸው የያዘ የያዙ ምግቦችን በአትክልትና በፍራፍሬ የበለጸጉ ምግቦችን መመገብ ጥሩ ነው ማለት ነው እንዲሁም እነዚህ ጣፋጭ ምግቦችን ማስወገድ፣ እንደገና ደግሞ የተጣራ እህል፣ እነዚህ ነጭ ዱቄቶች አሉ አይደል? እነዚህ ፍርኖ ዱቄቶችን እነሱን አለመጠቀም፣ ነጭ ሩዝን መቀነስ ያስፈልጋል ማለት ነው። እነዚህ የተጠበሱ ምግቦችን እነዚህ በቺፕሶች ሊሆኑ ይችላሉ። እንደገና ደግሞ በፋብሪካ ውስጥ ተቀነባብረው የሚወጡ ምግቦችን፣ እነዚህ ታሽገው የሚመጡ ፓክት የሆኑ ምግቦችን ማስወገድ ያስፈልጋሉ። ሌላኛው ደግሞ በጨው ያነሰ ምግብን መገብ ገበያ ያስፈልጋል ለምሳሌ በቀን መውሰድ የሚቻለው ቢያንስ ቢያንስ ከሁለት ግራም በታች ቢሆናለ ይመከራል። ከሁለት ግራም በታች ቢሆን ጥሩ የሆነ ለሰውነቶቻችንም ስለሚያስፈልግ፣ ሶዲየም ለሰውነቶቻችን ያስፈልጋል። ግን ከሁለት ግራም ያነሰ ጨው መመገብ ያስፈልጋል ማለት ነው። ሶዲየም መመገብ ያስፈልጋል። እንግዲህ አልኮሆል የሚጠጡ ከሆነ ቢገድቡት ይመረጣል። ወይም ብዙ ጊዜ አሁን ሪኮመንድ ሲደረግ የነበረው በድሮ ጊዜ ለሴቶች አንድ አንድ ልኬት መጠጣት ወይም ለወንዶች ሁለት ልኬት እየተባለ ይነገራል። አሁን ግን ላይ ግን አልኮል ምንም ጥቅም የለውም፣ ምንም ጥቅም የለውም። በሳይንሱ ምንም ጥቅም እንትን አይልም። ከጥቅም እንደውም አለ ከሚባለው ይልቅ ጉዳቶቹ በጣም ስለሚያመዝኑ ከብዙ ጉዳቶች ጋር እስፔሻሊ ከጉበት ጋር የተያያዘ ስለሆነ አልኮልን መጠጣት ቢያቆሙ ሙሉ በሙሉ ትረስት ሚ አይጎዱም፣ ይጠቀማሉ እንጂ። ስለዚህ አልኮልን አለመጠቀም ይሻላል ማለት ነው። ስለዚህ እንደዚህ አይነት አይነቶችን መንገዶችን በማካሄድ የስትሮክ ለስትሮክ የመጋለጥ እድሎትን ሊቀንሱ ይችላሉ ማለት ነው። እንግዲህ ስለነበረን ቆይታ እያመሰገንኩ በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። ሌሎች ሊጠቀሙ ይችላሉ ለምትሉ ሰዎች ሼር አድርጉ፣ እናንተም ደግሞ ላይክ አድርጉልኝ። ኮመንት ጥያቄ ካላችሁ በዚህ ቪዲዮ ላይ ከታች ኮመንት አድርጉልኝ እና ለመመለስ ሞክራለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ።